ሰላም እንኳን ወደዚህ ጥልቅ ውይይታችን በደህና መጣችሁ ዛሬ የምናሰሰው ሁለት ፍጹም የተለያዩ የሚመስሉ ግን በአንድ ወጥ ጭብጥ የሚገናኙ ታሪኮች ነው ጭብጡ ጫና አደል ግፍት በትክክል በአንድ በኩል በፖለቲካው መድረክ ላይ የተፈጠረ ግዙፍ ጫና አለ በሌላ በኩል ደግሞ ከምድር ሆድ ውስጥ ተነስቶ የሚፈነዳ የተፈጥሮ ቁጣ አዎ የምንመረምራቸው ምንጮችም እነዚህን ነው የሚያሳዩት። የአቶ ጌታቸው ረዳን የአልጀዚራ ቃለ መጠየቅ የሚተነትኑ ዘጋባዎች አሉን እና ደግሞ በአፋር ክልል ስለ ፈነዳው እሳተ ገሞራ የቀረቡ ጥናቶች። ዓላማችንም ከነዚህ ክስተቶች ጀርባ ያለውን እውነት መፈተሽና ያስከተሉትን አስገራሚ ውጤት መመርመር ነው። እሺ፣ እስኪ በፖለቲካው እንጀምር አቶ ጌታቸው ረዳ በአልጀዚራ ሄድ ቱ ሄድ ፕሮግራም ላይ ቀርበው ነበር። ይህ ፕሮግራም ደግሞ ያው ዝም ብሎ ቃለመጠየቅ የሚደረግበት ሳይሆን ልክ እንደ እቶን እሳት ነው ተብሏል። ምን ያህል ከባድ ነበር? በዳም የፕሮግራሙ አወቃቀር ራሱ ተጠያቂውን ለማጨናነቅና እውነት እንዲናገር ታስቦ የተሰራ ነው ማለት ይቻላል። አስቢውስኪ በአንድ በኩል እንደ መህዲ ሀሰን ያለ እሳት ጋዜጠኛ አለ። እሱ ብቻውን አንድ ሰራዊት ነው። በፍጹም ዝም ብሎ ጥያቄ አይጠይቅ። የቤት ስራውን በሚገባ ሰርቶ ከተሰጠው መልስ ላይ ሌላ አፋጣኝ ጥያቄ የመዘዘ በቃ መፈናፈኛ ያሳጣል። ከዛስ ከጎንህ ደግሞ እያንዳንዱን ቃልህን የሚመዝኑ እውቀት ያላቸው ባለሙያዎች ተቀምጠዋል። ፊት ለፊት ደግሞ ማንኛውንም ነገር ሊጠይክህ የሚችል ህዝብ አለ። እምደበኪበት ቀዳዳ የለም። በፓነል ላይ ያልነበሩት ሰዎችስ ዝምላው የተቀመቱ ጌጦች አልነበሩም ማደል? ምንጮቻችን እነማን እንደ እንደነበሩ ይጠቀሱ። በጭራሽ እነሱም የራሳቸውን ቻና ይፈጥራሉ። የአዲስ ስታንዳርድ ጋዜጠኛ ጸዳለ ላማ፣ ፕሮፌሰር ኬቲል ትሮንቮል እና የኔክሰስ ፎረም ዳይሬክተር ብሥራት ለሚሳ ነበሩ። ሚናቸው የተለያየ ነበር ማለት ነው። አዎ፣ የሚገርመው እሱ ነው ብስራት ለአቶ ጌታቸው አንዳንድ ደጋፊ የሚመስሉ አስተያየቶችን ሲሰጥ፣ ጸዳለና ፕሮፌሰር ኬትል ግን ጋዜጠኛው ጋር በመሆን ከባድ ጥያቄዎችን ይሰነዝሩ ነበር። ጫናውን ያባብሱት ነበር ማለት ነው። በትክክል የብስራት ድጋፍ በዛው ውጥረት ውስጥ ትንሽ ጎልቶ ይሰማ ነበር። ሌሎቹ ሁለቱ ግን ጫናውን ከማባባሶች ምንም አላረጉም። እዚህ ላይ ነው እንግዲህ ነገሩ ድራማዊ የሚሆነው ከዚህ ሁሉ ጫና በኋላ ከሶስት አክታቻ ከሚሰነዘር ጥያቄ በኋላ ማንም ያልጠበቀው ነገር ተፈጠረ? አዎ፣ አቶ ጌታቸው ስልጣንም ፖለቲካም በቃኝ አሉ። አንድ ጊዜም አይደል ሁለት ጊዜ ደጋግሞ ተናግሮታል። ይህንን ስትሰማ ምን ታስባለህ? ያው ከጫናው ለማምለት የተጠቀሙበት ስልት ይሆን ወይስ ከልብ የመነጨ ውሳኔ ይመስላል? በጣም ወሳኝ ጥያቄ ነው። ምንጮቹ እንደሚያሳዩት የንግግሩ ቃናና አጠቃላይ ሁኔታው ሲታይ ከልብ የመነጭ ይመስላል እውነት አዎ በቀጣይ ምርጫ እንደማይወዳደሩ አሁን የያዙትንም ስልጣን በቅርቡ እንደሚለቁ እና ወደ ቀድሞ ህይወታቸው ወደ አካደሚክ ስራ ማለት ነው መጽሐፍ መጻፍና ማስተማር አዎ ወደዛ ለመመለስ ያላቸውን ቁርጠኝነት በግልጽ አስቀምጠዋል ከሁለት አስርተ ዓመታት በላይ በፖለቲካው ከፍተኛ እርክል ላይ ለቆየ ሰው ይሄ ቀላል ውሳኔ አይደለም። በጭራሽ። የፖለቲካ ሥልጣን እንደ አደንዛዥ ዕፅ ነው ይባላል አይደል? አንድ ከያዘ በቀላሉ አይለቅም። ስለዚህ ይህ ንግድር በሀገሪቱ የፖለቲካ ምህዳር ውስጥ ትልቅ አንድምታ አለው። ከስልጣን መልቀቅ አንድ ነገር ነው፣ ግን ይህን ተከትሎ የመጣው የፖለቲካ ንስሐ የበለጠ ልብ የሚነካ ነበር። ኦ፣ ያማ የቃለ መጠይቁ እጅግ ከፍተኛውና ስሜታዊው ነጥብ ነበር። በትግራይ ጦርነት ወቅት በሺዎች የሚቆጠሩ ወጣቶች ሕይወት እንዲጠፋ በማድረግ ረገድ ስለነበራቸው ሚና አዎ እኛ እንደ አመራር ህዝቡን ክፉኛ ቀርተናል ብለው በግልጽ ስህተታቸውን አምነዋል። ይህ እስከ መቃብር የምሸክመው ሀቅ ነው ያሉት አባባል በጣም ከባድ ነው። በጣም በሀገራችን ፖለቲካ ታሪክ ውስጥ አንድ ከፍተኛ የመንግሥት ባለሥልጣን እንዲህ በአደባባይ በዓለም አቀፍ መድረክ ላይ የኃላፊነትና የስህተት ዕውቅና ሲሰጥ መስማት እጅግ በጣም ያልተለመደ ክስተት ነው። ይህ ንግግር በህዝብ ዘንድ ምን አይነት ተጽዕኖ ሊፈጥር ይችላል? በተለይ በእርቅ እና በይቅርታ ሂደት ውስጥ ትልቅ ተጽዕኖ ሊኖረው ይችላል። ያው እርቅ የሚጀምረው ከእውነት ጋር በመጋፈት ነው። አንድ መሪ በግልጽ ወጥቶ ተሳስተናል፣ ህዝብን በድለናል ሲል ለተጎጂዎች አንድ ዓይነት የፍትሕ ስሜት ይሰጣቸዋል። የቁስላቸው መዳን የመጀመሪያው እርግመ ሊሆን ይችላል ማለት ነው። በትክክል በሌላ በኩል ደግሞ ሌሎች ፖለቲከኞችም ተመሳሳይ የኃላፊነት ስሜት እንዲያሳዩ በር ሊከፍት ይችላል። እርግጥ ነው ይቅርታ ብቻውን በቂ አይደለም፣ በተዳይ በተግባር መደገፍ አለበት መደገፍ አለበት። ነገር ግን የመጀመሪያውና ከባዱ እርምጃ ስህተትን ማመን ነው። እሺ፣ ግን ሌላ ግራ የሚያጋባ ነገርም ነበረ፣ የወልቃይት ጉዳይ ሲነሳ አቶ ጌታቸው ከዚህ ቀደም እንደ ጠላት ከሚፈርጇቸው እንደ ኮሎኔል ደመቀ ዘውዱ ካሉ ሰዎች ጋር አዎ፣ ከእነሱ ጋር በአንድ መድረክ ላይ መታያቸው ብዙዎቹን አስደንግጧል። ጋዜጠኛውም በቀጥታ ነበር የጠየቃቸው። እዚህ ጋር የሚገርመው የአቶ ጌታቸው ምላሽ ነው። በቀጥታ መሬት ላይ ያለውን ችግር መፍታት ካለብህ መነጋገር ያለብህ እዛ ቦታ ስልጣን ከያዙት ሰዎች ጋር ነው በማለት ነው የመለሱት። ተግባራዊነት ፕራግማቲዝም፣ በትክክል ይህ በፖለቲካ ውስጥ ያለውን አንድ ትልቅ እውነት ያሳያል። ይኸውም በመርህና በተግባራዊነት መካከል ያለውን የማያቋረጥ ትግል። አንዳንዴ በጽኑ መርህ ብቻ ተጉዞ ችግርን መፍታት አይቻልም። ሰላም ለማምጣት ከማስማማበት አካል ጋር እንኳን መቀመጥ ሊያስፈልግ ይችላል። አዎ ይህ አካሄድ አንዳንዶችን መርህን እንደ መሸት ሊያስቆጥርባቸው ሲሆን፣ ሌሎቹን ደግሞ ችግር ፈቺ ጥበብ ብሎ ሊያይት ይችላሉ። በጣም ከባድ ምርጫ ነው። የፖለቲካው ግፊት እና ፍንዳታ ይህን ይመስላል። የሚገርመው ግን ይሄ ከፍተኛ ጫናና ድንገተኛ ፍንዳታ የሚለው ሀሳብ በተፈጥሮ ዓለም ውስጥም ተመሳሳይ ገጽታ አለው። በትክክል ከአንድ ሰው ሰራሳሼ ግፍት ማዕከል ወደ ተፈጥሮዊው እየተሸጋገርን ነው ምንጮቻችን ወደ አፋር ክልል ይወስዱናል። እዚያም ከ12,000 ዓመታት ረጅም እንቅልፍ በኋላ የነጣ አንድ እሳተ ገሞራ እናገኛለን። አዎ ሃይሊ ጉቢ ተብሎ የሚጠራው እሳተ ገሞራ ፍንዳታ በሳይንሳዊ ማህበረሰብ ውስጥ ትልቅ መነቃቃትን ፈጥሯል። ለምን? ምክንያቱም ይህ እሳተ ገሞራ ለብዙ ተመራማሪዎች እንኳን በቂ መረጃ ያልነበራቸው እምብዛም አይታወቅ ነበር። ስለዚህ ከ12,000 ዓመታት በኋላ በድንገት መፈንዳቱ ለሁሉም ትልቅ ድንጋት ይሆናል። አንድ ደቂቃ ቆይ። ከአፋር የተነሳ አመድ ህንድ ውቅያኖስን አቋርጦ ሙምባይ ላይ በረራ ያሰርዛል። ይሄ ኮም አይታመን ነው። በፍጹም የፍንዳታውን ግዝፈት ለመረዳት ከዚህ የተሻለ ማስረጃ የለም። የፍንዳታው ጉልበት ምን ያህል እንደነበር ነው የሚያሳየው። አመዱ በከፍተኛ ከፍታ ላይ በንፋስ የተገፋ ብሾች የሚቆጠሩ ኪሎ ሜትሩን መጓዙ ከምድር ሆድ የወጣው ኃይል ምን ያህል ከፍተኛ እንደነበር ያሳያል። የአፋርን ክልል ስናስብ በተለይ የዳናኪል በረሃን ምንጮቻችን ላይ ምድራዊ ማርስ የሚል ስያሜ ተሰጥቶታል። በጣም አስገራሚ ገለጻ ነው። አዎ ምድራዊ ማርስ የሚለው ስያሜ በጣም ትክክለኛ ነው። የሙቀት መጠኑ እስከ 50 ዲግሪ ሴንቲግሬድ ይደርሳል። ዋው መሬቱ በእሳተ ገሞራ ምክንያት የተፈጠረ ነው። በዙሪያው ደግሞ በአሲድ የተሞሉና እንደ ሰማያዊ ደማቅ ቢጫና አረንጓዴ ያሉ የተለያየ ቀለም ያላቸው የውሃ አካላት ይገኛሉ። ቀለማቱ ከምን የመነቹ ናቸው? ከመሬት ውስጥ ከሚወጡ የተለያዩ ማዕድናት ነው። በምድር ላይ ቃሉ ቦታዎች ሁሉ ከሌላ ፕላኔት ጋር የሚመሳሰል ቦታ ቢኖር የዳናኪል በረሃ ነው። ከሁሉም በላይ የሚያስገርመው ደግሞ ኢትዮጵያዊት ተመራማሪ ሉሊት ጥላሁን በእንዲህ አይነት አስቸጋሪ ሁኔታ ውስጥ ህይወት ያላቸው ደቂቅ ህዋሳት ማይክሮ ኦርጋኒዝምስ እንዳሉ ማግኘቷ ነው የኮ ትልቅ ግኝት ነው። በጣም ትልቅ ግኝት ነው። ሳይንቲስቶች በሌሎች ፕላኔቶች ላይ ህይወት ሊኖር ይችላል ወይ ብለው ሲጠይቁ በምድር ላይ ካሉ በጣም አስቸጋሪ ሁኔታዎች ጋር ነው የሚያነጻጸሩት። የደናኪል በረሃ ከነዚህ ቦታዎች አንዱ ነው ማለት ነው፣ ዋነኛው ነው። የሉሊትና ባልደረቦቹ ግኝት በእንዲህ አይነት ከፍተኛ ሙቀትና የአሲድ ክምችት ውስጥ ህይወት ሊቀጥል እንደሚችል ያሳያል። ይህ ደግሞ እንደ ማርስ ባሉ ፕላኔቶች ላይ ተመሳሳይ ህዋሳት ሊኖሩ እንደሚችሉ ተስፋ ይሰጣል። ይህንን ከሰፊው ዓለም አቀፋዊ ሁኔታ ጋር ስናገናኘው ኢትዮጵያ በእሳተ ገሞራ ረገድ ያላት ደረጃም ያስገርማል። ብዙ ሰው ስለእሳተ ገሞራ ሲያስብ አይስላንድ ናት ወደ አእምሮ የምትመጣው። ልክ ነው። ነገር ግን እንደ ወሩቱ ከሆነ ምንጮቻችን እንደሚያሳዩት ኢትዮጵያ በንቁ እሳተ ገሞራዎች ብዛት ከዓለም ስድስተኛ ደረጃ ላይ ትገኛለች። ስድስተኛ? አዎ፣ በሀገራችን ወደ 50 የሚጠጉ ንቁ እሳተ ገሞራዎች አሉ። አይስላንድ ከዓለም አስረኛ ደረጃ ላይ ስትሆን 35 ንቁ እሳተ ገሞራዎች ብቻ ነው ያሏት። ልዩነቱ ያለው አይስላንድ ይህንን የተፈጥሮ ክስተት እንዴት እንደተጠቀመችበት ነው ማለት ነው። በትክክል ወደ ትልቅ ኢኮኖሚ ወደል ቀይረዋለች። ይህ እሳተ ገሞራ ቱሪዝም የሚባለው ሐሳብ በጣም ትኩረት የሚስብ ነው። ሰዎች ፍንዳታዎችን በአቅራቢያ ሆነው ለማየት በሺዎች የሚቆጠር ዶላር ይከፍላሉ። ይሄ ነገር ለኢትዮጵያ በእርግጥ የሚቻል ነው። የሚቻል ነው ግን ከባድ ዝግጅት ይጠይቃል። አይስላንድ ይህንን ስኬታማ ያደረገቸው በተንካራ የደህንነት ስርዓት ነው። ለምሳሌ ለምሳሌ፣ ምንጮቻችን ላይ እንደተጠቀሰው ለቱሪስቶች የተዘጋጀ የአደጋ ጊዜ ማምለጫ አውሮፕላን እስከማዘጋጀት ደርሷል። የእሳተ ገሞራ እንቅስቃሴን የሚከታተሉ ዘመናዊ መሳሪያዎች አላቸው። ስለዚህ እኛም ያንን መንገድ መከተል አለብን። አዎ ኢትዮጵያ ይህንን እድል ለመጠቀም ከፈለገች በመጀመሪያ በሳይንስና በቴክኖሎጂ ላይ ትልቅ መዋዕለ ንዋይ ማፍሰስ አለባት። የቱሪስቶችን ደህንነት ማረጋገጥ ቀዳሚው ስራ ነው። ታዲያ የእሳተ ገሞራ ፍንዳታን አስቀድሞ መተንበይ ይቻላል? ሳይንሱ የት ደርሷል? ትንበው ከጊዜ ወደ ጊዜ እየተሻሻለ መጥቷል፣ ግን አሁንም ፍጹም እርግተኛ መሆን አይቻልም። እንዴት ነው የሚተነበየው? ሳይንቲስቶች ተዳይ ምልክቶችን ነው የሚከታተሉት። ለምሳሌ እሳተ ገሞራው ሊፈንዳ ሲል በአካባቢው መለስተኛ የምድር መንቀጥቀጦች ይበዛሉ። ከመሬት ውስጥ የሚወጡ የጋዝ አይነቶች እና መጠናቸው ይቀይራል። የመሬቱ ገጽታም ይቀይራል። አዎ የመሬቱ ገጽታ በትንሹ ሊያብጥ ይቻላል። እነዚህን ሁሉ ምልክቶች በሳተላይት እና በመሬት ላይ በተተከሉ መሳሪያዎች በመከታተል ፍንዳታው እየቀረበ ነው ብሎ ማስጠንቀቂያ መስጠት ይቻላል ግን ትክክለኛውን ሰዓት መናገር አይቻልም። በዚህ ቀን በዚህ ሰዓት ይፈነዳል ብሎ በትክክል መናገር አሁንም በጣም ከባድ ነው። እንግዲህ የዛሬው ውይይታችን በሁለት ግዙፍ የግፊት ክስተቶች ዙሪያ ነበር። በአንድ በኩል በከባድ ፖለቲካዊ ጫና ውስጥ ያለፈ እና ያልተጠበቀ ውሳኔ ያሳለፈ ፖለቲከኛ አለ። በሌላ በኩል ደግሞ ከሺህ ዓመታት ረጅም እንቅልፍ የነቃ በውሱ አደጋም እድልም ይዞ የመጣ ግዙፍ የተፈጥሮ ኃይል አለ። የሁለቱንም ታሪኮች መሰረታዊ ጭብጥ ስናይ ሁለቱም ከእውነታ ጋር ስለመጋፈት እንደሆነ መረዳት እንችላለን። ለፖለቲከኛው ይህ እውነታ የሠራውን ሥራ፣ የፈጸመውን ስህተት እና ያለፈውን ታሪኩን መጋፈት ነው። ለሳይንቲስቶችና ለሀገሪቱ ደግሞ የማይገመተውንና መቆጣጠር ማይቻለውን የተፈጥሮ ኃይል መጋፈት ነው። ሁለቱም ድፍረትን ይጠይቃሉ። የውይይት አንድ ጥያቄ የትሎልን የሚያልፍ ይመስለኛል